ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ ደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽኮ መተግበሪያ ለአጠቃቀም ቀላል ያልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕ ስቶር እና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ፣ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ ስምንት ሰማንያ አንድ መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልግ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 ፈጣን አስተማማኝና ቀላል ብርሃን ባር፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማቻችን አራዳ ኤፍኤም ዘጠና አምስት ነጥብ አንድ ላይ ናችሁ ከኛ ጋር የሆናችሁ ስለሆነ እጅግ ነው የምናመሰግነው። የቼርኪን ጉዳይ እንመልከት። የተጫዋች ወደ ማንቸስተር ሲቲ የሚያደርገውን ዝውውር አጠናቋል። ሪያን ቼርኪ በዩናይትድ እንደዚሁም በሌሎች ትላልቅ ክለቦች ይፈለግ ነበር። አሁን ወደ ሲቲ መጥቷል። ሲቲ በጣም ጥሩ ጥሩ ዝውውሮችን እየፈጸመ ነው። ይህም ተጫዋች እንደዚሁ በጣም ጥሩ ተጫዋች እንደሆነ ተመልክተናል። እናንሳው ግን ይህንን ጉዳይ ምን አይነት ቦታ ይኖረዋል በሲቲ አሰላለፍ ውስጥ የሚለውንም እናንሳ። አለ እኔ በጣም ኢንትረስቲንግ ዝውውር ነው ይሄ በቅርብ ጊዜ ከሰማኋቸው የዝውውር ወሬዎች፣ እንዴት ለሲቲ ይጫወታል የሚለውን በተመለከተ ማለት ነው። ምክንያቱም እኔ ለረጅም ጊዜ ነው ራያን ሼርኪን በተመለከተ ስንሰማ የቆየ ነው። ቢያንስ ቢያንስ እኔ ከ15 ዓመቱ ጀምሮ ነው የሰማሁት። ላለፉት ሁለት ሶስት ሲዝኖች ነው የምር በደንብ ለሊዮን ቡድን መጫወት የጀመረው ከዛ በፊት ብቅ ጥልቅ የሚል አይነት ተጫዋች ነው። ብዙ የአሰልጣኝ ተርኖቨር ያለበት ነው ሊዮን። ስለዚህ በስድስት በሰባት አሰልጣኞች ሳይሰራ አይቀርም እስካሁን ድረስ ግን ሁልጊዜም አንድ ምትሃተኛ ተጫዋች ብቅ እያለ ነው የተባለ ይነገር ነበር። ሊዮን ደግሞ በአውሮፓ ካሉ የታለንት ፋብሪካዎች መካከል አንደኛው የታለንት ፋብሪካ ነው። ሊዮን በብዙ ሲዝኖች በአውሮፓ ቻምፒየንስ ሊግ የተጫወቱ ብዙ ተጫዋቾችን ያፈሩ ክለቦች ይጠቀሱ፣ አንድ ወይ ሁለት ከተጠቀሱ አንደኛው ነው፣ ሁለተኛ ነው እንደ የሲዝኑ ይለዋወጥ ነበር። በቅርብ ጊዜ እንደዛ ላይሆን ይችላል፣ ግን ብዙ ጊዜ እንደዛ ነበር። ሊዮን እዛ ሊዮን አካባቢ ላይ ወደ መቶ ክለቦች ሳተላይት ክለቦች አሉት፣ ተሰጥቶ አያመልጡ፣ ግን ወደ ፓሪስም መጥተው ስንት ተጫዋች ወስደዋል። እና ግን ይሄ ደግሞ በደንብ ሊዮናዊ ነው፣ የከተማይቱ ልጅ ነው። በዛ አካዳሚ ውስጥ ነው ያደገው። ክሊፖቹን ማየት የጀምር ነው። ስለዚህ ልጅ ገና ከ አስራ አምስት ከአስራ አራት አመቱ ጀምሮ ነው ለረጅም ጊዜ እኔ ደግሞ የፈረንሳይ ፉትቦል ላይ ኢንትረስት አለኝ። ስለዚህ ብዙ ጊዜ አዲስ የሚመጣ የፈረንሳይ ስታር የማወቅ ጉጉት ነበረኝ፣ እና ሁሌም ይጠበቅ ነው። እስከ ሀያ አንድ አመቱ እንዴት ጊዜ እንደፈጀበትም አላቅም፣ እዚህ ቦታ ላይ ለመድረስ እስከ ሀያ አንድ አመቱ መሆኑ ብቻ አይደለም። ሊዮን የዛሬ አመት ለፉልሀም በአስራ አምስት ሚሊዮን ዩሮ ለመሸጥ ተስማምቶ ነበር። ተጫዋቱ አልሄድም ብሎ ነው ወደ ሊሆን ራሱ ተስፋ ቆርጦበት የነበረ ተጫዋች ነው። የባለፈው የፈረንሳይ ና የስፔን ጨዋታ ላይ ተቀይሮ ገባ ና ያንን ጎል አስቆጠረ ያንን ክሮስ አደረገ። ስለዚህ በዛች 27 ደቂቃ ውስጥ የክህሎቱን መጠን አየን። ግን ለረጅም ጊዜ ተስፋም በጣም የሚሰጥሽ ግን አንዳንዴም ተስፋ የሚያስቆረጥ ተጫዋች ሆኖ ነው የቆዩ እስካሁን ድረስ ክህሎቱን በተመለከተ ቲየሪ ሄንሪ የፈረንሳይ ኤስፖዋር የሚሉት እነዚህ የፈረንሳይ ተስፋ ቡድን የፈረንሳይ ወጣት ቡድን አሰልጣኝ በነበረበት ጊዜ የሜንታሊቲ ጉዳይ ካልሆነ በስተቀር እኔ አለ በታሪክ በታሪክ ኢን ፉትቦል ሂስትሪ ነው ያለው አት ፉል ስፒድ በሁለት እግሩ እንዲ ድሪብል ማድረግ የሚችል ተጫዋች አይቼ አላውቅም። አይ አላየሁም ማንንም። እንግዲህ ከዚዳን ጋር አብሮ ተጫውቷል። አንሪ ከሜሲ ጋር አብሮ ተጫውቷል። ትልልቅ ከብዙ ብዙ ትልልቅ ተጫዋቾች በሁለት እግር አት ፉል ስፒድ እንደዚህ ድሪብል ማድረግ የሚችል ተጫዋች አይቼ አላውቅም። ጉዳዩ ራያን ሼርኪን በተመለከተ የክህሎት አልነበረም፣ የአእምሮ ጉዳይ የነበር። ሙዲ ነው። በጣም የፈለገውን ነገር ማድረግ ይችላል። በኳስ አንዳንዴ ይበዛል፣ አንዳንዴ የቡድን ሶሎይስት ይሆናል። በጣም የቡድን ተጫዋች የመሆን ችግር ነበረበት፣ ምናምን በመጨረሻ ግን ይሄ አመት እንኳን የፉልሃምን ዝውውር እምቢ አለ። ምክንያቱም በአውሮፓ ካሉ ምርጥ ክሬቲቭ ተጫዋቾች መካከል አንደኛው ሆኖ አየ ነው። በዚህ ውድድር ዘመን በማጥቃት ቦታ እኔ አጥቂ ሆኖ ሲጫወት ነው ያላየሁት፣ ግን የቀኝ ክንፍ ተጫዋች፣ የግራ ክንፍ ተጫዋች፣ አስር ቁጥር ሶስቱም ቦታዎች ላይ በላቀ ጥራት መጫወት የሚችል በጣም ጥሩ ድሪብለር፣ በጣም ጥሩ ፓሰር፣ የጎል እድል መፍጠር የሚችል ከርቀት ጎል ማስቆጠር የሚችል በጣም ጥሩ የቅጣት መቺ ቅድም ባልሻቸው የማንቸስተር ዩናይትድና የሊዮን የቻምፒየንስ ሊግ ሁለቱም የደርሶ መልስ ጨዋታዎች ላይ ሁለቱም ላይ ጎል ያስቆጠረ በጣም ጥሩ ተጫዋች። ክህሎቱን በተመለከተ ጥርጣሬ አልነበረም። መቼስ ማንቸስተር ሲቲ ፈጣሪ ተጫዋች ይፈልጋል፣ የጎል እድል መፍጠር የሚችል ተጫዋች ይፈልግ ነበር። ኬቨን ደብሮይነን የሚያክል ተጫዋች ካጣ መሙላት አለበት እና በአንድ ተጫዋች አትሞዮም ደብሮይነን የሚያህል ክፍተት። ስለዚህ ቲያኒ ሬይንደርስን አመጡ በአምስቱ የአውሮፓ ሊጎች ብዙ የጎል እድል ማነው ብዙ ጎል በማስቆጠር ቀዳሚ የሆነ ተጫዋች ነው። አሁን ራያን ሼርኪ ሊፈርም ነው፣ ተስማምተዋል። በሁለቱ ክለቦች መካከል መስማማት ላይ ተደርሷል። ይሄኛው ደግሞ በዘጠና ደቂቃ ሬሾ የጎል እድሎች በመፍጠር ከክፍት ጨዋታ የጎል እድሎች በመፍጠር በአምስቱ የአውሮፓ ሊጎች አንደኛ የሆነ ተጫዋች፣ በጣም ክሬቲቭ ነው። በዚህ አመት ግን ከብስለት ጋር ተጫወተ። ዝም ብሎ በተገኘው አጋጣሚ በሙሉ ድሪብል ማድረግን ትቶ የድሪብል መጠን ቀንሶ የበለጠ ፓሰር ሆነ። ምክንያቱም ሁሌም የሊዮን አካዳሚ ውስጥ ብቅ ካለበት ጊዜ ጀምሮ ከሌላ የሊዮን ምርት ጋር ያው ቁስ አረግኩት ነበር፣ ግን ከኤሊዮን አካዳሚ ፍሬ ከሆነ ተጫዋች ጋር ከሀተን ቤናርፋ ጋር ረጅም ጊዜ እነጻጸር። ቤናርፋን በተመለከተ ሁልጊዜ ቁጭት አለ። ቤናርፋ እኔ ቢያንስ ካየኋቸው የ87 ትውልድ አንደኛው አባል ነው። ቤንዜማ፣ ናስሪ፣ ቤናርፋ ምናምን ከእነሱ መካከል አንደኛው ነው። ናስሪ እንዲያውም ደህና ነው። ለአርሰናል ተጫወቷል፣ ማንቸስተር ሲቲ ተጫውቷል፣ ለፈረንሳይ ብሔራዊ ቡድን ተጫወቷል። ጥሩ የእግር ኳስ ህይወት ነበረው። ቤንዘማ ባሎን ዶር ሁሉ አሸንፏል። የሪያል ማድሪድ በታሪክ ሁለተኛው ምን ጊዜም ከፍተኛ ጎል አስቆጣሪ ነው። የሪያል ማድሪድ አምበል ነበር። ካለፉት አስራ አምስት ሀያ አመታት ምርጥ ዘጠኝ ቁጥሮች መካከል አንደኛው ነበር። ሀተም ቤን አርፋን በተመለከተ ግን ሁልጊዜ እንደዚህ አይነት ቁጭታ አለ። ኒካስል መጥቶ ያስቆጠራቸውን አንዳንድ ጎሎች ማየት በቂ ነው። ስድስት ሰባት ተጫዋች እያተራመሰ ምናምን ጎል የሚያስቆጠር ነው ግን ሁሌ ኢሴንትሪክ ነው። እንዲህ አይነት ተጫዋቾች አሉ። በቃ እርግጠኛ ማትሆኝባቸው የሚያጓጓ ተሰጥኦ ያላቸው ግን ቅዳሜ ስለሚያሳየው ፐርፎርማንስ ዛሬ የሼርኪ ቀን ይሆናል ብለሽ ማጥ ተማመኝባቸው። እንደዛ ነበር ለረጅም ጊዜ ለአመታት በደንብ ያየሁት ተጫዋች ነው። ሼርኪን ራያን ሼርኪን ገና አስራ አምስት አመቱ ምናምን እያለ አስራ አምስት አመት ልጅ ምናምን አይመስልም አጫውቱም ተክለ ቁመናው ምኑ። ስለዚህ ሲቲ ያው መጀመሪያ አካባቢ ፍሎሪያን ቨርትዝን የኬቨን ደብሮይነ ተተኪ ማድረግ ይፈልጋል ምናምን ተባለ። ገንዘቡም ተወደደ፣ ተጫዋቹም ከሊቨርፑል ጋር አስቀድሞ ስምምነት አደረገ። ቶሎ ነው የወጣው። ደግሞ ሲቲ እንደዛ ነው የሆነ አንድ ተጫዋች ለማስፈረም የተጫዋቹ ዋጋ እየተወደደ ሄዶ እኛ ገንዘብ አለንና ከማንም ጋር ተጫርተን ተጫዋች ማስፈረም እንችላለን የሚል የገራገር ልህ መጋባት ውስጥ አይገባም። በቃ ቶሎ ይወጣል። ነገሩ ካላማራቸው እንጂ ስካውት አድርገውታል። ፍሎሪያን ቨትን ይታወቃል፣ ተከታትለውት ነበር። አሁን ያው እንደምታየው ሊቨርፑል ይህንን ተጫዋች ለማስፈረም እንግዲህ በሳምንት እንደሚነገረው ግሮስ ከ4000 ፓውንድ በላይ በሳምንት ሊከፍሉት ይችላሉ ነው የሚባለው። አጠቃላይ ፓኬጁ 150 ሚሊዮን ዩሮ ድረስ ይደርሳል፣ የዝውውር ገንዘቡ ሌቨርኩሰን። ሁለት ነው ሶስት ሴ ጥያቄውን ውድቅ አድርጓል። እዚ ውስጥ መግባት አልፈልግም ሲቲ። ስለዚህ ወደ ራያን ሼርኪ አይናቸውን ጥለው አሁን ይህን ተጫዋች ለማምጣት ተቃርበዋል። እዛ ቦታ ላይ ተጫዋች ፈልጉ ነበር። እንግዲህ ቲያሪ ሬንደርስ ያው ሊያስፈርሙት ጫፍ ላይ የደረሱበት ተጫዋች ነው። ሶ ለእኔ ጥያቄው ምንድነው ነው ምሳ የቱ ጋ ነው የሚጫወተው ነው፣ አንደኛ የቱ ጋ ሊያጫውቱት ነው የሚለው ኢንትረስት ያደርገኛል። ምክንያቱም እንደ ተሰጦ በዚህ ሲዝን እንዳየነው ነው ተጫዋች ና የማንቸስተር ሲቲ አማካይ ክፍል ላይ እንዳለቀው ኤነርጂ ከሆነ የሲቲ አማካይ ውስጥ በቀጥታ መጀመር ያለበት ያን ያህል ተሰጦ ያለው ተጫዋች ነው። ተሰጦም በተመለከተ ምንም ጥያ ጥርጣሬ የለኝም የቱ ጋ ነው የሚጫወተው የሚለው ካልሆነ በስተቀር ምክንያቱም ሶስት አራት ቦታዎች ላይ መጫወት የሚችል ተጫዋች ነው። ጓርዲዮላም ብዙ አማራጮች ይኖሩታል። አሁን ለጓርዲዮላ ቡድን ለመጫወት የሚያስችል ቴክኒካል አትሪቢዩት ያለው ነው። በደንብ የላቀ ክህሎት ያለው ተጫዋች ነው። ይሄን ይሄ ድክመት አለበት ብሎ ተጫዋች የለም። እንዳልኩት ሙዲ ተጫዋች ከመሆኑ በስተቀር አንዳንዴ ሰነፍ ከመሆኑ በስተቀር በቂ ፕሬስ አያደርግም አንዳንዴ በቂ ኃላፊነት አይሰማውም። ኳስን በተመለከተ ማይሆን ሪስክ ይወስዳል። እሱን ካልሆነ መስጠቀል እና ደግሞ ሌላ ፍርሃታችን በቅርብ ጊዜ ከማጋ ይመሳሰል አንድ አይነት ተጫዋቾች አይደሉም፣ ግን በጠቅላላው ከማጋ ይመሳሰላል። ከጃክ ግሪሊሽ ጋር የሚመሳሰል ነገር አለ። ግሪሊሽን በተመለከተ አንድ በጣም ጥሩ ሲዝን ነበር። ሲቲ ትሬብል ያሸነፈበት የውድድር ዘመን ላይ ግሩም ሲዝን ነው። ከሲቲ ምርጥ ተጫዋቾች መካከል አንደኛው ነበር። ግን ከሲቲ ምርጥ ተጫዋቾች መካከል አንደኛው የሆነው በድሪብለርነቱ አይደለም። በቃ ለኮንትሮል የተስማማ ተጫዋች በመሆኑ ከፕሪምየር ሊግ ምርጥ ድሪብለሮች መካከል አንደኛው ነበር። በአስቶን ቪላ በነበረበት ጊዜ የራሱ ብዙ ችግር ያለ ይመስለኛል። የላይፍ ስታይል ጉዳይ ይሁን የምን የጃግሪ ልጅ ጉዳይ ውስጥ አሁን ያ ለመክለቦቹ ዋንጫ ላይ ሁሉ ይዞት አይሄድም፣ ይለቃል። የመቶ ሚሊዮን ፓውንድ ብክነት ነው እንዳልለው አንድ ጥሩ ሲዝን አሳልፈል ግን ስኬት ነው ግን አለው። አንዱም የስታይል ጉዳይ ነው። ጓርዲዮላ በጣም ኮንትሮል የሚወድ አሰልጣኝ ድሪብል አይፈቅድም አልልም፣ ግን በጣም ለኮንትሮል ኢንፈሲስ የሚሰጥ አሰልጣኝ ነው። ከራያን ሼርኪ አብረው እንዴት እንደሚሆኑ አላቅም። ምክንያቱም አሁን ይልሽ የዩንኤፍፒ የሚባላል የአመቱ ኮከቦች የሚመረጡበት ሽልማት የሚሰጥበት የአመቱ ኮከብ ተጫዋች አመቱ ምን የተባለ የአመቱ ምርጥ ድሪብለር ተብሎ ነው የተመረጠው። በፈረንሳይ ምርጥ ድሪብለር ና ምርጥ ፓሰር ተብሎ ነው የተመረጠው። ሁለቱንም ማድረግ ይችላል። ያው ዴሾ የፈረንሳይ አሰልጣኝ ቻምፒየንስ ሊግ ካልተጫወች ለፈረንሳይ ክለብ ስለተጫወች ብቻ አይጠራም ተጫዋች ለረጅም ጊዜ ግራ የሚያጋባኝ ነገር ለምሳሌ እስካሁን የማይገቡኝ የዘለላቸው ት ቤንጃሚን አንድሬን እንደምን እንደዘለለው አላውቅም። ከንጎሎ ካንቴ አሁን መልሶ ጠራው ካንቴን ባለፈ አውሮፓ ዋንጫ ላይ ግን ከሱ በኋላ የፈረንሳይ ብሔራዊ ቡድን የሚድፊል ዲስትሮየር ችግር አለበት። የሊገ ምርጥ ተጫዋች ነበር በዛ ቦታ ላይ እና ከሊልም ጋር የፈረንሳይ ሻምፒዮን ነበር። ሁሌ ለሚያይ ሰው ራሱ ዴሾ ነው የሚመስለኝ ሲጫወት፣ የዴሾ አይነት ባህር ያለው በጣም ጥሩ ባላንሲንግ ተጫዋች አልጠራውም። አልጠራውም ሌሎችም ተጫዋቾች አሉ። በፈረንሳይ በጣም አስደናቂ ነው። አሁን በቅርብ ጊዜ ፒየር ሌዝሜሉን አልጠራው የሆኑ የሆኑ ተጫዋቾች አሉ ማይጠራቸው ተጫዋቾች። ሼርኪንም በተመለከተ ማመንታት ነበረው ለረጅም አሌክስ ላካዜትንም የፈረንሳይ ከፍተኛ ጎል አስቆጣሪ የሆነ ሁሉ አይጠራውም ነበር ወደ አርሰናል ከሄደ በኋላ እሱን መጥራት የጀመረው ለምሳሌ ቻምፒየንስ ሊግ መጫወት አለበት የሆነ ተጫዋጭ ብሎ ያምናል። በተለይ በፈረንሳይ ሊግ የሚጫወትን ተጫዋጭ ሼርኪን በዚህ አመት ለመጨ ለመጀመሪያ የጠራው አሁን ለረጅም ጊዜ አልጠራውም። እሱም እሱ ችሎታ ተጠራጣሪ ነበር። የችሎታው ተጠራጣሪ አይመስለኝም፣ የደረጃው ተጠራጣሪ ነበር እና በቅርብ ጊዜም ሊያስፈርሙት ይችላሉ ሲባሉ የነበሩ ክለቦችን ደረጃ ብታይ አሁን በዩሮፓ ሊግ ምርጥ አሲስት ያደረገው ተጫዋች ብዙ አሲስት ያደረገው ተጫዋች ሆነ። ሊዮን በዩሮፓ ሊግ ጥሩ ነበር፣ በዛ ድራማ የጨዋታ በዩናይትድ እስኪሸነፍ ድረስ ምናምን እና ቦሩሲያ ዶርትሙንድ፣ ኤሲ ሚላን፣ ፉልሃም ምናምን አይነት ክለቦች ነበሩ። ዶርትሙንድ መጥፎ አይደለም ግን ሲቲ ደረጃ ላይ ያለ አይደለም ወይ ሊቨርፑል ደረጃ ላይ ባርሳ ሪያል ማድሪድ ፔጄ ደረጃ ላይ ያለ አይደለም ወይ ባየር ሚኒክ ደረጃ ላይ ያለ አይደለም። ሚላን ሚላን ነው ያው አሁን ያሉበትን ሁኔታ ታውቂያለች፣ የሚፈጽሟቸውን ዝውውሮች አይነት እናውቃለን። ሚላን ደቤስቲንግ ክላስ አይደለም፣ አሁን የሚያስፈርመው የታወቀ ነው። እንዲህ አይነት ክለቦች ነበሩ በጥብቅ ይፈልጉት የነበሩት። የባለፈው የቲየሪ ሆንሪ የፓሪስ ኦሊምፒክ ቡድን ውስጥ ቤንች ነበር ከተጠባባቂ ወንበር እየተነሳ ነበር ይጫወት የነበረው። ላካዜት፣ ዣን ፊሊፕ ማቴታ፣ ማይክል ኦሊሴ፣ ዴዚሬ ዱዌ አይነት ተጫዋቾች የበለጠ ይጫወቱ ነበር። ግን ይሄ አመት የፈነዳበት አመት ነው እና ባለፈው በግሩፕ አማ ሽኝት ሲደረግ ያው ትልቁ ላጀኖራል ና የሚሉት ላካዜት እንባ በምን የተለየበት ጨዋታ ላይ የእሱም ሽኝት ነበር ምክንያቱም ዲጄንሲ የሚባላል የፈረንሳይ የፋይናንስ ቁጥጥር ባለስልጣን እና ሊዮን የፋይናንስ ችግሩን በቶሎ ካልቀረፈ ልክ ቦርዶ ላይ የደረሰው ነገር ይደርስበታል፣ ወደ ታችኛው ዲቪዚዮን ይወረወራል ተብሎ። ልክ እንደ ሊዮን ሁሉ ቦርዶም ታሪካዊ ክለብ ነው። ታሪካዊ ክለብ ነው ቦርዶ ማለት፣ እንደ አላንጂሬስ ና የተጫወቱለት ሂስቶሪካል ክለብ ነው። ቦርዶ አሁን የት ነው ያለው? ሶስተኛ ዲቪዚዮን ነው ያለው። ዲጄንሲ ልክ እንደ ሌሎ እንደ ፈረንሳይ እንደ እንግሊዝ ምናምን ሶስት ነጥብ ልቅጣ የሚባል ይወርዳል። የፈረንሳይን ሕግ የገንዘብ ፔዥ ኤክሰፕሽን ነው። ባለፈው አንስቸው ያሉ ፕሬዚደንቱን ሳነሰ ለምን ክሊን እንደሆነ ፔዥ ኖርማል አይደለም። የፔዥ ግን ይሄ ክለብ ቶሎ ተጫዋች መሸጥ አለበት። ምናልባት ለዛ ሊሆን ይችላል። አሁን በከት ፕራይስ የሚሸጡት እንጂ ታለንቱን ብቻ ካየሹ ስልሳ ሰባ ምናምን ሚሊዮን ዩሮ የሚያወጣ ተጫዋች ነው እና መጨረሻ ላይ ይሄ ተጫዋች ሊመጣ ነው እና ሁለቱም እንትኖች አሉት። ምክንያቱም ከኳስ ውጪ በዚህ አመት ተሻሽሏል። የበለጠ ፕሬስ ያደርጋል፣ የበለጠ ትራክ ባክ ያደርጋል፣ የበለጠ ጠንክሮ ይሰራል ከሌሎቹ ዓመታት አንጻር ሲታይ። ግን ጓርዲዮላ ከማጥቃት ተጫዋቾቹ ከሚጠብቀው አንጻር አሁንም ቢሆን ድክመቶች ያሉበት ተጫዋች ነው። ስለዚህ ጓርዲዮላ ይታገሰዋል ወይ? ቲፒካል የጓርዲዮላ ተጫዋች አይደለም። ራሱ ማነው ሀዛር ባለፈው ሲጠየቅ አልሰማሽም? አንተ ኮ ለፔፕ ብትጫወት ናም ሲሉት ምናልባት አንዳንዴ ሞሪንሆ ምናምን ያናደዳቸው ስለነበር በስንፍና አይ እኔ እንጃ። ጓርዲዮላ ዲማንድ የሚያደርገው ስኪል ብቻ አይደለም፣ የቡድን ተጫዋች መሆንን ይጠይቃል። ይሄም ልክ እንደዛ ነገር በጣም እንደ ሀዛርድ አይነት ጂኒየስ ነው፣ ግን መሻሻል አለበት ማለት አንድ አመቱ ነው፣ ገና ሰው የሚሻሻልበት ብዙ እድል አሉ። በጣም ሪስኪ የሚሆነው ለዚህ ነው፣ ግን ደግሞ ከተሳካ ወደ እንግሊዝ እየመጣ ያለው ተጫዋች የወደፊቱ የእግር ኳስ ስታር የሚሆን ተጫዋች ሜቢ ባለፈው uh, 30 25 አመት ወቴቨር ወይ በታሪክ ከምርቶቹ አሰልጣኞች መካከል በአንደኛው የመሰልጠን እድል የሚያገኝ አይነት ተጫዋች ነው እና የዛሬ አመት ጆን ቴክስተር የ የሊዮኑ ባለቤት ሁ የቦታፎጎን ባለቤት ናቸው። አይ ቲንክ ክሪስታል ፓላስ ላይ 40 ፐርሰንት ድርሻ ያላቸው ለዚህ ነው እንግዲህ ፓላስ በሚቀጥለው አመት በዩሮፓ ሊግ የመወዳደር ጉዳይ አጣብቅኝ ውስጥ የገባው አምና በ በኢኒዮስ ሁለት ክለቦች መካከል የማንቸስተር ዩናይትድ ዩሮፓ ሊግ ነው የሚጫወተው የሚል ነገር እንደነበረው ሁሉ የፓላስን ጉዳይ ተመሳሳይ። ምክንያቱ አርባ ፐርሰንት ድርሻ ያላቸው የመልታዊ ክለብ ኦነርሺፕ ምናምን ውስጥ ያሉ ሰው ናቸው። ያው እንደምታውቂው ከናስር አልከላይፊ ጋር አንተ ምታውቃለህ፣ አንተ ዝም ብለህ የካውቦይ ኮፍያ አድርግ እንጂ ምናምን አላቸውና የሆነ ጨዋታ ላይ የካውቦይ ኮፍያ አድርገው ስቴዲየም የመጡት ሰው ዬ ማለት እሳቸው ናቸው እና የፋይናንስ ችግር ስለነበረባቸው ወደ ፉላም ካልሸጥን ብለው ተጫዋቹ ወደ ፉላም እዛ አልሄድም ወደ ፉላም አለ። በጣም የተሻሻለው መቼ መሰለች ጃንዋሪ ከገባ በኋላ ነው የተሻሻለው ጃንዋሪ ከገባ በኋላ 21 ጎሎች ላይ በቀጥታ ተሳተፈ 13 አሲስቶች ሰጠ 8 ጎሎች አስቆጠር በተለይ ከፎንሴካ መምጣት በኋላ በጣም ተሻሻለ ግን ከፎንሴካን በፊት የሆነ የመሻሻል ምልክት ማየት የጀመርኩት ሎሮን ብሎ አሰልጣኝ የነበረ ጊዜ ነው ምክንያቱም ለመጀመሪያ ጊዜ የቡድን ተጫዋችነት ምልክት ማሳየት የጀምረው ከሎሮን ብሎ መምጣት በኋላ ምክንያቱም ሎሮን ብሎ አሁን እንግዲህ በሳኡዲ ነው የሚያሰልጠነው ቤንዜማን ግን እና ለምን እንደዛ እንደሆነ ማላቀም የአሰልጣኝነት ታሪኩ ትልቅ አሰልጣኝ መሆን ነበረ ትልቅ ተጫዋች እንደነበረ ሁሉ ትልቅ አሰልጣኝ መሆን ነበረበት። ምክንያቱም የእሱ ቦርዶ 2009 ላይ ሻምፒዮን ሲሆን እና ዮሃን ጉርፍራን ዮሃን ጎርኩፍ የነበሩበት ሌሎችም ምርጥ ምርጥ ተጫዋቾች የነበሩበት ቡድን ቢጫወትበት ስታይል በኋላ ፔዥን ለሶስት ዓመት ሲያሰለጠን በአንድ ዓመት በባርሰሎና ተጫወቷል። 97 ባርሰሎና የመልክ ነበሩ። ከዛ የፈረንሳይ ብሔራዊ ቡድን አሰልጣኝ ነበር። ጥሩ ጊዜ አልነበረም። ሁለት ዓመት ብቻ ነው ያሰለጠነው። ብዙ የተወሩ ቅሌቶችም ነበሩ። ከዚያ በኋላ ግን ጠፋ ከእግር ኳስ ለአምስት ለስድስት አመት ጠፋ። ተረሳ ተረሳ ይ እኔ ስሙን የሰማሁት የማንቸስተር ናይትድ አሰልጣኝ ይሆናል ተብሎ ከጆዜ ከተሰናበቱ በኋላ ሶልሻ ከመምጣቱ በፊት ያው ለዩናይትድ ሁለት አመት ተጫወቷል። በእድሜው በጣም ከገፋ በኋላም ቢሆን ግን ዩናይትድን ያሰለጥናል ሲባል ነው ከሲሪየስ ክለብ ጋር ስሙ ሲነሳ የሰማሁት። ግን በጣም ጥሩ ተጫዋች ዴቨሎፕ ማድረግ የሚችል ሰው ነው። በማን ታያለሽ? በብራድሊ ባርኮላ ታያለሽ። ምክንያቱም እያየነው ነው ባርኮላ ድንገት ወደ ዴንማርክ ወደ ዴንማርክ ሊሸጥ የነበረ ተጫዋች ከስድስት ወር በኋላ ወደ ፔዥ መጣ ወደ ዴንማርክ ሊሸጥ ነበር በሊዮን ልክ እንደዚሁ ብዙም ተስፋ እድገት እያሳያል ነበር ልክ በማንቸስተር ዩናይትድ ኬረን ሪቻርድሰን ምናምን እንደሆኑ የሆነ ጊዜ ብላ አዲሱ ጊግስ ምናምንት ይሁና ለረጅም ጊዜ የሚቆሙ ተጫዋቾች አሉ ከዛ እሱ አገኘለት ቦታ እንደ ሁለተኛ ስትራይከር ተጫወተ ከላካዜት ጋር ያቺን ስድስት ወር ከሊግ ምርጥ ተጫዋቾች መካከል አንደኛ የሆነ ክረምት ላይ ፔዥ የገዛው አሁን የፈረንሳይ ብሔራዊ ቡድን ተጫዋች ማን ያጎለበተው ኖሮም ብሎ ይሄኛውንም ተጫዋች ያበለጣው ማንን እየመሰለ መጣ መሰለ? ቅድም እኔ ከቤናርፋ ጋር ይመሳሰል ነበር፣ ደማኢንፋይናይት የሆነ የድሪብል ፍቅር ስላለው። ከዛ ወደ ማንነት ተቀየረ ቀስ እያለ እኔ እንደማየው ወደ ኔቢል ፌኪርነት። ፌኪር ድሪብል የማድረግ ችግር የለበት። ፌኪርም ክህሎት ሊወስዶ የነበረ ቦታ ላይ አልደረሰም። የተጫወተው ሪያል ቤቲስ ነው ከሊዮን ከወጣ በኋላ ግን፣ የፈረንሳይ ብሔራዊ ቡድን ተጫዋች ነበር። ከድሪብለርነት የበለጠ ወደ ፓሰርነት እየተቀየረ ሄደ እና በዚህ አመት በጣም በጣም በጣም በጣም ተሻሻለ ጄኔሬሽናል ታለንት ነው ታለንት ብቻ በቂ አይደለም እንጂ በታለንት ጉዳይ ጄኔሬሽናል ታለንት ምልክቶቹን በቀደም አሳይቷል የፈረንሳይ ስፔን ጨዋታ ላይ እና ያኔ ነው የበለጠ አሶሲቲቭ ተጫዋች የበለጠ የቡድን ተጫዋች መሆን የጀመረው ጊዜ ፈልጓል እንደዛ ለመሆኑ ሀያ አንድ አመቱ መሆኑን አውቃለሁ ግን ለሊዮን በአስራ ስድስት አመቱን የተጫወተው እንደዛ ማለት ለአምስት ዓመት በላቀ ደረጃ ተጫዋታ ማለት ምሳሌ 21 አመት ሆኖ አይደለ 185 ጨዋታ ነው ያደረገው። ብዙ ነው፣ 185 ጨዋታ ለ21 አመት ተጫዋታ። ላሚን ያማል ምናምን መጡና ያው እነዚህን ቁጥሮች ሪዲክለስ አስመሰሏቸው፣ ምክንያቱም 15 አመት ሆኖ ለባርሴሎና መጫወት የጀመረው ምናምን። ግን ለ21 ዓመት ልጅ 187 ጨዋታ 185 ጨዋታ መጫወት በዚህ እድሜ፣ ሮዲ ጋርሲያ፣ ፒተር ቦዥ፣ ሎሮን ብሎ፣ ፋቢዮ ግሮሶ፣ ፒየር ሳዥ፣ ፓውሎ ፎንሴካ አሰልጥነውታል። ስንት አሰልጣኝ ቆጠርኩ? ስድስት አይ? በአጭር ጊዜ ብዙ ኤክስፒሪየንስ ያደረገ ተጫዋች ነው። ከዲጆን ከሚባል ቡድን ጋር ባ አሁን የለም ሊግ ውስጥ መሰለኝ ሊጋ ውስጥ ዲጆን ሁለት ሺ ዋን አስራ ስድስት ዓመቱ ሆኖ መጫወት ሲጀምር ልክ ጆዜ ሞሪኞ እንደሚሉት ማለት ነው። ወጣትነት አንድ ነገር ነው፣ ልምድ ያለው ወጣት መሆን አንድ ነገር ነው። ራሽፎርድ ወጣት ነው እንደ ያሉ የዛሬ ስንት ዓመት ዚ ይለኛል ምክንያቱም አስራ ስድስት ዓመቱ ላይ ነው የጀመረው ይሄ ልጅ። ሶ ሀያ ዓመቱ ላይ ሲሆን ሁለት መቶ ጨዋታ አድርጓል። ወጣት ነው ልትሉኝ እንዳትሞክሩ። ልክ ነው፣ ወጣት ግን ወዚህ ኤክስፒሪየንስ ነው። ስለዚህ ወጣትነት ከልምዱ አብጋ ብሮ መሄድ የሚችል መሆን አለበት የሚል አስተያየት ሰጥተው ነበር። ሶ በዚህ አመት የእሱ የኤክስፕሎዥን አመት ነው የፈነዳበት አመት ነው። ሀያ አሲስት ሀያ አሲስት ነው የሰጠው አስራ ሁለት ጎሎች አስቆጥሯል። ሰላሳ ሁለት የጎል ኮንትሪቢሽን ያለው ተጫዋች ነው። እዚህ ላይ ልክ እንደ ሲቲ አይነት ቴክኒካሊ በጣም የላቀ ቡድን ሲሆን እንደ ጓርዲዮላ አይነት ድንቅ አሰልጣኝ ሲያሰለጥ ነው ሊደርስ የሚችልበትን ቦታ ማየት ይቻላል። እንዳልኩት ቲዬሪ ኦንሪ ራሱ አይኔ በታሪክ በፉል ስፒድ በሁለት እግር እነዚህ ድሪብል የሚያደርግ ተጫዋች አይቻላል ምን ብሎ ሲያደንቀው ነበር። በ ሀያ ሰባት ደቂቃ ውስጥ ሶስት የጎል እድል ፈጥሯል። እንግዲህ በፈረንሳይ የእሱን ያህል የጎል እድል የፈጠረ ተጫዋች የለም። እንዲሁም አንድ ኦፕታ ላይ ሳይ በአምስት የአውሮፓ ሊጎች ብሩኖ ፈርናንዴዘ ና ራፊኛ ብቻ ናቸው ከሱ የበለጠ የጎል እድል የፈጠሩት በዚህ አመት የክፍት ጨዋታን ብቻ ከወሰድን ብሩኖ ና ራፊኛ እና ሙሐመድ ሳላ ሶስቱ ብቻ ነው የሚበልጡ። ግን በዘጠና ደቂቃ ፋክተር ካደረግ ነው። ምክንያቱም እነዚህ ሶስቱም ብሩኖ ራፊኛም፣ ሳላህም ከሀምሳ በላይ ጨዋታ በትንሹ አድርገዋል። እሱ አርባ አራት ጨዋታ ነው ያደረገው። ስለዚህ የፈጠራቸውን የጎል እድሎች ለተጫወተባቸው ደቂቃዎች ከወሰድን የእሱን ያህል በአውሮፓ አምስቱ ሊጎች የጎል እድል የፈጠረ ተጫዋች የለም። ግን እንዳልኩት ከኳስ ውጭ እንዴት ይሆናል? ጓርዲዮላ ዝም ብሎ ማለት ፖዛ ስለሚወድ ከኳስ ጋር ያለ ስክነት ስለሚወድ ይፈቅድለታል ወይ እናያለን ግን በጣም ኤክሳይቲንግ ዝውውር ነው ላሉ ከነ ጥያቄዎቹ ብዙ ጥያቄዎች አሉ ይህን ዝውውር በተመለከተ ግን ኤክሳይቲንግ ዝውውር ነው አሁ እስኪ ደግሞ ይህንን ተጫዋች በተመለከተ የተወሰኑ የአድማጮቻችንን አስተያየት እንቀበል ሰይድ መሀመድ ሲቲ ዘንድሮ የተጠና በጥሩ ዋጋ ምርጥ ተጫዋቾችን አግኝቷል ያውም ሰውየው ፔፕ አይድል ምርጥ እንዲሆኑ የሚያግዛቸው ይመስለኛል በተለይ የቼርኪ ዝውውር ጥሩ የሚባል ነው ነገር ግን አንዳንዴም በርካሽ የማይረቡ ተጫዋቾችን ከመሰብሰብ በውድ ጥራት ያለው አንድ ተጫዋች ማምጣት እመርጣል ለምሳሌ ቼልሲ ካይሴዱን አንድ መቶ ሰላሳ አምስት ራይስ አርሰናል መቶ አምስት ቤሊንጋም አንድ መቶ አስራ ሶስት እነዚህ ተጫዋቾች በውድ ዋጋ የተገዙ ናቸው ግን እያሳዩት ካለው አንጻር ያንሳቸዋል እየተባለ ይገኛል ብሎናል። አብርሃም መንግስቱ፣ ኢንተልጀንት ክሬቲቭ ፕሌየር፣ የሚገርም ተጫዋች በሚገርም ዋጋ። ጨዋቱ የቀድሞ ኤዲን ሀዛርትን የሚመሳሰልብኝ ፈረንሳዩ ሪያን ሼርኪ ያረጀውን ኢስቲማል ክፍል በተለይ የኬቨን ደብሬና ቦታ በመተካት ኢታድ መድረሱ ለጋርዲዮላ ሲቲ ለሚቀጥለው ሲዝን ጠንክሮ እንዲመጣ ጥሩ ዝውውር ይመስለኛል፣ ብሎናል። አሰብ የማንቸው ብታምኖ ባታምኖም ሲቲ አፍሶታል ይህንን ተጫዋች። የሚገርመው ደግሞ ይህን የመሰለው ባልስጦ ድንቅ ብልጥ ወጣት ተጫዋች ያለምንም ተቀናቃኝ ማስፈረሙ ነው። ቆይ ግን ይሄ ተጫዋች ለሶስት አራት ሶስት አይሆንም እንደ ዩናይትድ ችክ ከሚልበት በአርባ ሼርኪን ቢያስፈርም ጥሩ ይመስለኛል። በጣም የሚያስቆጨው ተጫዋች ነው። የሚያናደው ደግሞ ሲቲ መግባቱ ነው። ቀጣይ ሲንቀለቀልብን ታየኝ እኮ በ35 አቦ ሲቲ መቸው ብሎናል። ኢትዮ በሻ የሚል አድማጫችን የማንቸስተር ሲቲ የቢዝነስ አካሄድ የሚደነቅ ነው። ሊቨርፑል ለአንድ ተጫዋች ያቀረበው ገንዘብ ነው ሲቲ ሶስት ተጫዋች ያስፈርሙበት፣ ብሎናል። ሜሌክስ የሚል አድማጫችን ሽርኪ በጣም ጥሩ የሚባል ተጫዋሽ ነው። በተለይም ከኳስ ጋ ያለው ምቾት እጅግ አስገራሚ ነው። ምናልባትም የማሳንቷኑ ወደ ሎስ ብላንኮዎች ያደርገው ዝውር ለእኛ ለመድፈኞቹ ጥሩ ሳይሆን አይቀርም። የሮድሪጎን ማውጫ ብር ሊከፍትልን ይችላል ብሎናል። የምጭሻ ስተይት እንቀበል ናትሬ ላሸብር የሚል አድማጫችን ማንቸስተር ሲቲ ዝውሮቹ በጣም የተጠኑ ናቸው። ከኢኮኖሚ እና እግር ኳስ አንጻር ቪትስ 130 ከፍሎ ማምጣት ከብዶት ሳይሆን የስቲ ክፍተት አንድ ተጫዋች ብቻ የሚሸፍን አይደለም። ስለዚህ የ8 ቁጥር ና የ10 ቁጥር ክፍተት ነው ያለበት ሪያን ሼርኪ 35 በ35 ሚሊዮን ፓውንድ ማምጣቱ በጣም አሪፍ ነው እብሎናል። እናመሰግናለን። አድማቻችን አሁንም ከኛ ጋር እንድስቆይ ነው ምንጋብዛቸው። አጋሮችም አሉን አብረውን እየዘለቁ ያሉት መልእክቶቻቸውን አድምጥና ተመልሰን መጣለን። ብርሃን ባንክ ካሽጎ መተግበሪያን ተጠቅመው ወደ ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቡ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቡ በቀጥታ ይገባል። ዘመናዊ፣ አስተማማኝ የደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽጎ መተግበሪያ ለአጠቃቀም ቀ ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕ ስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ፣ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል፣ የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ